ይታ ታምን አንቺ፣ የእኔ ልጅ ሆነሽ ማንም እግር ላይ ወድቀሽ ይቅርታ ታውቂያለሽ። ማንም አይደለችም፣ እናቴ ናት። ግን እድሜውን የሚለውጥ በሀኬጥ እናገኛለን። ፀሐይ፣ ምን ታስቢያለሽ? የአንድ ዓመት ደመወዝ እንክፈልሽ፣ ና የአንድ ዓመት ዕድሜሽን ሽጭልን። እድሜ የሚሰጠው እግዚአብሔር ነው፣ እሱን ብትለምኑት አይሻልም? ትንሽዬ የባሏን እናት መደብደብ ነው ትንሽዬ ጥፋት እናቴ ማዋረድ ነው ትንሽዬ ጥፋት። እማዬ ብላ በጠራችበት አፏ መሳደብ ነው ትንሽዬ ጥፋት። መለመን አይደለም እገዛልሻል። እንገዛለን። እድሜ ነው የምትገዛው? አሁማ ከድሃ ከድሀ ላይ የአንድ ዓመት እድሜ ገዝተን በምትኩ አንድ ዓመት የሚበላውን እንሰጠዋለን። ከሰላሳ ድሀ አንዳንድ ዓመት ብንገዛ ተጨማሪ ሰላሳ ዓመት ትኖሪያለሽ ማለት ነው። ጥሩ ሀሳብ ነው እኮ። ያላንቺ መኖር እንደማልችል አሁን ግን ያላንቺ መኖር እችላለሁ። አልሰራም እማዬ ካልሰራህ እግር አጣሚ የሆነ ነው የምትቀረው። ይህን ያህል ማ ስቃልልም እማዬ፣ ምንም ቢቸግረኝ የሰው ጭቅቅት ማ ስፈትግ አልኖርም። ካልፈለግ ለኔ የሚሆን ስራ አይደለማ መኪና ነው እናንተማ። የሆነ አስቢ ውስቲ ምድረ ኮተታም ህዝብ ሳመላልስ ልሆን ሹፌር መሆን አልፈልግም። ተቀጥረህ አይደለም ልጅ፣ መኪናውን እኔ ገዝችልን ስራበት ነው ያልኩት። መኪናውም ግዥልኝ ልሰራበት ግን ሳይሆን ልዝናናበት። መኪና እኔ እናትስ ካለው ድረስ ምንም ችግር አያገኘ እንደው አይበለውና፣ ብሞት በምን ልትሆን ነው? ጠላትሽ ድፍት ይበል። ከአንቺ ቤተሰብ ብወለድ ኖሮ ምን ነበር የምሆነው? እግር አጣቢ። በፈጣሪ ስም ጌታ ሆይ እንደ እሷ ስላላደረገኝ ያመሰግናል። የአንቺ እናት እሷ ተቸግራ አንቺን ችግር ውስጥ ከተተችሽ፣ የእኔ እናት ግን መኪና ልግዛለ ብላ ትለምነኛለች። እንደዛ ከሆነ ደሞዝ ጨምሩልኝ አቋለሁ ስለ ደሞዝ ሲወራ ካፋችሁ ቃል አይወጣም። የወዲት ወደ እናቷ ቤት ከመመለሷ በኋላ እጅግ በጣም አባይ ተናደቡባታል። ምክንያቱም ሴትነት ሴትነትሽን ተጠቅመሽ ለምን አላማለልሽውም በማለት ቁጣቸውን ያስነሱ ሲሆን በድጋሚ ሂዳ እድሉን ብትሞክርም ያገኘችው ምንም ነገር የለም በድጋሚ ከቤት እንድትወጣ አድርጓታል ማለት ነው። አሁን ላይ አባዬ የሰራቸው አዲስ ነገር አላት። ይሄ ማለት ደግሞ አባዬ አስቻለውን እና እንዲሁም ደግሞ የወዲትን አንድ ምክር መክራቸው ነበረ። ከሱ ቤት ተመልሰሽ ለመሄድ እርጉዝነኝ ማለት ይጠበቅብሻል በማለት የሰሩት ድራማ አሁን ላይ ተቀባይነት ያገኘ ይመስላል። ወንደሰን የሰማውን ነገር ማመን ያቃተው ይመስላል። ምክንያቱም ደግሞ የወዲት እርግዝናዋ ሆርሞን ለውጥና እንደዚህም አንዳንድ ነገሮች እንዳስከተለባት እህቱ በሰራችው ስራ አስቻለው ማፈሩንና አንገቱን ደፍቶ ሊያልፈው እንደነበረ ሲነግረው እጅግ በጣም ወንደሰን አዝኖ ነበር ማለት ነው። ወንደሰን ወደ ቤት ሊመልሳት ድጋሚ እድል ያገኛል ማለት ነው። ምክንያቱም ደግሞ የወዴት ላጠፋችው ጥፋት እናቱን ለመታችበት፣ ለገፈተረቻት፣ እንዲሁም አንቃ ልትገላት ለነበረው ወደ መቄዶንያ እንድትሄድና ህይወቷንና ኑሮዋን በዛ እንድትኖር ልታደርጋት የነበረች ሚስቱን ዛሬ ላይ በድጋሚ እድል ሰጧት ወደ ህይወቱ ሊመልሳት ይችላል ማለት ነው። ይህንን አጋጣሚ ነበረ አባዬ እንድትጠቀምበት በተደጋጋሚ ሲነግሯት የነበረ። አባዬ በጣም ከባድ እና መጥፎ እናት ሲሆኑ ልጆቻቸውን ያሳደጉበትና የቀረጹበት መንገድ በጣም ከባድ ነው። ምክንያቱም ልጆቹ በእሳቸው ሀሳብና በእሳቸው ተንኮል አመራር ውስጥ የታሰሩ ይመስላሉ። እሳቸው በጣም ለሰራተኛቸው ክብር የሌላቸው እንዲሁም ደግሞ ድሃዎችን ለቃቅመው ወይም ከድሃዎች ተሰባስበው ከእነሱ እድሜ እንኳን የሚገዛ ቢሆን ገዝተው ህይወታቸውን የሚያስቀጥሉ የሚመስሉ ናቸው። አባዬ ልጆቻቸውንም በዛ መንገድ ነው የቀረጿቸው። ወንደሰንም እቤታቸው ለምትሰራዋ ሰራተኛ ከባድ ንቀትና ከባድ ትንኮሳ ያደርግባታል። ይሄ ማለት ደግሞ እኔ እንዳንቺ አይነት ቤተሰብ ላይ ከድሃ ብወለድ ነበረ ምን ሊሁጠኝ ነበረ። እናትሽ ተሰቃይተው አኖረውሽ፣ እኔም ደግሞ አንቺንም ደግሞ ተሰቃይተ ትኖሪያለሽ በማለት እሷን ልቧን የሚነካ ነገር ብዙ ነገር ይነግራታል። በቃ የአንድ ዓመት ደሞዝሽን እኛ እንሰጥሻለን። እድሜ የአንድ ዓመት እድሜሽን ለእኛ ለእናት የተሰጫለሽ፣ የድሃዎቹን እድሜ ወደ ታላላቅ ሰዎች እድሜ ለመጨመር ያክል የእሷን ዕድሜ ሲያንጓጥጥና ሲመለከታት ነበረ። ይሄ ማለት ደግሞ በእሷ ላይ ሲዘባበትባት፣ በድህነቷ ላይ እጅጉን በጣም ብዙ ነገሮችን ሲናገራት አስተውለናል፣ በድራማው ላይ ማለት ነው። አባዬም ቁጭ ብለው እግራቸውን በሰራተኛቸው እየታጠቡና እየታሹ ምንም ቢሆን ቅርጭጭት ማጠብና እንደዚህ ማድረግ ተገቢ እንዳልሆነ እያወቁ ይህንን መጥፎ ሀሳብና ንግግር ልጃቸውን እያሳመኑት ይገኛሉ። ምክንያቱም ደግሞ የሰው ቅርጭጭትና እግር አጣቢ ሆነህ እንዳትቀር ስለዚህ፣ በደንብ አድርገህ የምልህን ነገር ስማ እያሉ ኧረተው አባዬ፣ ፀሐይም የቤት ሰራተኛቸው ብትሆንም አስተዋይና መልካም ልጅ ናት። አባዬ በነገ በልጆት የሚደርሰውን ነገር አያውቁምና እንደዚህ ነገር አትበሉ አባዬ ተዉ በማለት ስትነግራቸው፣ ልጆቼን እግር አጣቢ ስላላደረግክብኝ አመሰግናሃለሁ። ልጆቼን አደራህን በትዳራቸው በኑሯቸው በሁሉ ነገር ባርክልኝ እያሉ እሳቸውም ጸሎት ያደርጋሉ ለፈጣሪያቸው። በዛ ሰዓት ነበር የወዲት እንግዲህ ሻንጣዋን ይዛ ከባሏ ቤት ከች ያለችባቸው። የወዲት ሻንጣዋን ይዛ ስትመጣ፣ ሂጂ ተቀበያት አሏት። ፀሐይ እግራቸውን እያሸች ነበረ። እሺ ብላሷም እንግዲህ ልትቀበላት ሄዳለች ማለት ነው ከተቀመጠች በኋላም ያ ባሌ አባረረኝ ስትል ቃል በቃል ተናግራቸው ነበረ። እንዴት ያንን ጃዝባ ወንድ እንዲሆን አደረግሽው? እንዴት እንደዚህ ታደርጊያለሽ? በማለት አባዬም እንግዲህ ደጋግመው ደጋግመው ሲናገሯት ነበረ። እኔ ራሴ እንዴት ሆነሽ ወደዛ ቤት እንደምትመለሽ እኔ ያሳይሻለሁ እያሉ እሳቸውም መንገዱን እንግዲህ እንደሚጠርጉላት እና ከወጣችበት ጉድጓድ መልሰው እዛው ጉድጓድ ውስጥ እንደሚከቷት እየነገሯት ነገሩን ድራማን እንደሚያዘጋጁና ሶስታቸውም ትወናውን እንደሚተውኑት እያሳሰቧቸው ነበር። ሰራተኛዋን እንግዲህ ሻንጣ አሸክመው እነሱ በርያድ ታክሲ ቀጥታ ወደ እነ ወንደሰን ቤት እየሄዱ ሰራተኛዋን ያላቸው ንውቀት እና ለሰራተኛ ያላቸው ከባድ የሆነ ጨለምተኛ አስተሳሰባቸው የሚገለጽበትን ሻንጣ አሸክመዋት እነሱ በርያድ መኪናቸው እንግዲህ ወደ እነ ወንደሰን ቤት ሄደዋል ማለት ነው። በጣም ነው የሚያሳዝነው ነገር ቢኖር አለም እንግዲህ የነማማ ቤተሰብ ሰራተኛ አባል ስትሆን ማለትም ደግሞ ለወንደሰን እናትና እንዲሁም ለወንደሰን ቤት ውስጥ ላይ የምታገለግላቸው ሰራተኛቸው ናት። በጣም መልካምና አስተዋይ ናት። እማማን ለዚህ ደረጃ አሁን ላይ እንዲደርሱ የወንደሰን እናት በህይወት እንዲቀጥሉ ያደረገቻቸው እሷ ናት። ምክንያቱም ደግሞ ለዘመናት እጅግ በጣም ብዙ ነገር ተደብቆና ግፍ በደል ሲደረግባቸው የነበሩት እናት በአደባባይ እንዲጋለጥና ይሄንን ሁሉ ነገር የምታደርገውን ነገር ያደረገችው አለም ናት ማለት ነው። ምክንያቱም ደግሞ በእጅ ስልኳ ተጠቅማ ማማን ከዚህ ሁሉ ዘመናት ስቃይና መከራ በኋላ እንደዚህ ነፃ ልታደርጋቸው የቻለች ልተነፍሱ የቻሉት በእሷ ምክንያት ነው ማለት ነው። አለም እጅግ በጣም አለም ሳትሆን መላእክ ብላችሁ ጥሩኝ እኔን ለዚህ ቤት ብዙ ውለታ አድርጌያለሁ እያለች ስትቀልድባቸው ነበረ። እጅጉን በጣም ነቀርሳ ነው ቆርጠ ሄጥ አልከው። ይሄ ካንሰር ደግሞ ተመልሶ ቤትህ እንዳይገባ አንተ ራስህን ትኩረት አድርገህ ይህ እያለች ለወንደሰን ምክር ቢጤውን ስትጥልበት ነበረ። አሁን ላይ የወንደሰን እናት በጣም የተረጋጋ ሕይወትና መልካም ነገር ላይ ቢገኙም ያች ነቀርሳ ተመልሳ ወደ ቤታቸውና ወደ ሕይወታቸው እንዳትገባ ስጋት አለባቸው። ምክንያቱም ደግሞ እናቷ መጣው ፊት ለፊት የተናገሩት ከባድ ከባድ ቃላት ነው የኔ ልጅ ሆነሽ እንዴት በዚ እነዚህ ስፊት ይቅርታ ትጠይቂያለሽ? በማለት እንግዲህ የወዲትን እናትየዋ አባዬ እጅግ በጣም ከባድ ንግግር ሲናገሯት ነበረ። ምክንያቱም ደግሞ በገዛ ቤታቸው በተንጣለለ ቤታና ህይወታቸው ላይ ቀንተው ይመስላሉ አባዬ ይህንን ቃል የሚናገሩት አሁን መወቀስም ካለባት እሷን ውቀሱ ልጆትን፣ አባዬ እናቴን ወቀሳ እንዳያቀርቡላት በማለት እንግዲህ አባዬ በአሁኑ ሰዓት እንግዲህ ሁለቱም እናቶች ተገናኝተው ፊት ለፊት ላይ ሁሉም ክፉ ደጉን ነገር እየተነጋገሩ ነበር። በዚህ መካከል ላይ ግን እጅግ በጣም ብዙ አሳሳቢ ነገሮች አሉ። ያችን ገረድ የሚሏት አለምን ነው እንግዲህ አባዬ በጣም ተናደዋል። ምክንያቱም ያች ገረድ የሚሏት አለም በቤታቸው ውስጥ ያለችቷን ሰራተኛ ይህንን ቪዲዮ ቅርጻ ለወንደሰን ባታሳየው ነበረ ይሄ ሁሉ ችግርና መከራ ባልተፈጠረ ከዛ ቤት ነበረ በማለት እንግዲህ ሲያንጓጥቷት ነበረ። እስከዚህ ሁሉ ከማለት ወት በፊት ይችን ባለጌ ልጆትን ቢቀጡ ነበረ ምንም ነገር መናገር አይችሉም ነበር። ከሩቅ ከሚሄዱ ካጠገቦት ያለችዋን ልጅ ስነስርዓትና ምግባርን ቢያስተምሯት የነበረ ዛሬ ይሄ ሁሉ ነገር የሷ ነበረ በማለት እንግዲህ መልስ ሰጧል። ወንደሳል ማለት ነው በእናቴ አልደራደርም፣ በእናቴ ክብር ላይ ተረማምዳባታለች እያለ አሁን ላይ ያንን ነገር በድጋሚ በህይወቱ ለማላላል ማስገባት ልጆትን ይዘው ከቤት ይውጡ፣ ልጆትን ይምከሩ በማለት ዳግም እዚህ ቤት ውስጥ መመለስ እንደማትችል ነግረዋታል። ማለት ነው ነግሯታል። ልጄን ይቅርታ ጠይቀህ ታረቁና ወደ ቀደመው ማንነታችሁ ተመለሱ፣ ያለበለዚያ ግን እኔ ማደርገውን አደራቃለሁኝ የሰማንያ ሚስትህ ናት እያሉ እንግዲህ አባዬ እጅጉን በጣም ለልጃቸው ወግ ነው እየተከራከሩ ይገኛሉ። ምክንያቱም አንቺ አሮጊት ነሽ ከዚህ በኋላ ይበቃሻል ምን ታደርጊያለሽ? በሰው ትዳር ጥልቅ የምትይ እያሉ የወንደሰንን እናት ለብቻቸው ሲያወሯት ነበረ። እጅጉን በጣም የሚያሳፍር ቃላቶችን ከአንደበታቸው ሲያወጡ ነበረ። አባዬ እንግዲህ በጣም ራስ ወዳድና እና ደሀ ጠል የሆኑ እናት ሲሆኑ ልጆቻቸውን ያሳደጉበት መንገድ ደግሞ እጅጉን በጣም ለየት ያለ ማህበረሰብ ላይ ማደግ መለው መቁጠር ይቻላል። ምክንያቱም ደግሞ ልጆቻቸው በሳቸው አመራር እና በሳቸው ክፋት መንፈስ የተጠቁ ናቸው። ሁሉንም መንገድ ሁሉንም ነገር የሚያሳያቸው በራሳቸውና በራሳቸው መንገድ እንዲሄዱ እንጂ ልጆቹ በራሳቸው በሚቀርጹት ወይም ደግሞ ስሜታቸውና ውስጣቸው ባዘዛቸው መንገድ እንዲሄዱ አላደረጓቸውም። ሁለቱም ልጆቻቸው እጅጉን በጣም በሚያሳዝን ሁኔታ በአባዬ ቫይረስ የተጠቁ ናቸው። ምክንያቱም እሳቸው የሚናገሩትን ነገር በሙሉ ይሰማሉ፣ ይቀበላሉ፣ ይተገብራሉ። እንደ ጅል ነው የሚታዘዟቸው። ይህንን ካላደረጉ የእኔ ልጆች አይደላቸውም በማለት እንግዲህ ዛቻም ማስፈራሪያም ይደርስባቸዋል፣ በገዛ እናታቸው። ይህንን ነው የወዲት አሁን ላይ በሰው እናት ላይ መከራን፣ ችግርን እየፈጠረች ኖራ፣ አንገታቸውን አንቃ፣ እንዲሁም ይሄ ንብረት ይሄ ሀብት ይሄን የመሰለ ቤትና ሀብት ለኔ ይገባኛል፣ ስለዚህ ይችን እናቱን ማስወጣት አለብኝ ብላ በገዛ ቤቷ ላይ እህል እየከለከለች፣ በገዛ ቤቷ ላይ መኖሪያ እያሳጣች፣ እንቅልፍ እያሳጣች የወዲት ብዙ ነገር ስታረጋት ቆይታ ስላልሞተች እናትየዋ ባለመሞታው ምክንያት አማቴ አልሞተችም፣ እንግዲህ አማቴ ካለች እዚህ ቤት ውስጥ ቤቱ ጠቦኛል፣ በማለት አሁን ላይ ያደረገችውና ያሰበችው ቅዷ የነበረ ወደ መቄዶንያ አረጋውያን እዛ ድርጅት ውስጥ አብራ ትቀላቀላለች። ጓደኞች አታጣም። እዛ አብረዋት ያዋሯታል። ሴትዮዋ ታማለች፣ በማለት ለልጃቸው እንግዲህ ደጋግማ ይህንን ነገር እየተናገረች ልብ ሰባሪ የሆኑ ንግግሮችን በአባዬ ላይ አድርሳባቸዋለች ማለት ነው አሁን ላይ የወንደሰን እናት ከባድ ችግሮችን አልፈው እንግዲህ ጥርሳቸውን ገለጥ ማድረግ ከጀመሩበት ቀን ጀምሮ መልካም ነገር እያዩ ቢሆኑም አሁን ሌላ ነቀርሳ እንደሚመጣባቸው አስበዋል። አባዬ የተናገሯቸው ከባድ ቃላቶች በወጡበት ጉድጓድ ቆይ እንደማይገባ ታያለሽ በማለት ዛቻቸውን እንግዲህ ሁለት እናቶች ተዛዝተዋል ማለት ነው። እሳቸውም አይገባም፣ አይ የለም ልጄ ተመልሳ ዚህ ቤት ትመጣለች በማለት አባዬ ያቀዱት አንድ እቅድ አላቸው። ምክንያቱም ልጃቸው እዚህ ሀብታም ቤት ውስጥ ገብታ እንደ ልባቸው የፈለጋትን ነገር አንስታ የምትወጣበት ቤት ነው ብላ ስላሰበች ነው። ቀንዱን የሾለውን ቀንዱን እኔ አድርዱምለታለሁ። ምንም ችግር የለውም። ቆይ ዝም ብለሽ ወንድነት ያሰማሹ አንችንሽ፣ እያሉ አባዬ ልጃቸውን ወቅሰው እኔ የተበላሸውን ነገር አስተካክዬ ወደ ሌላው መንገድ፣ ወደ ጥሩ መንገድ መረዋለሁ ከዛም በኋላ ሁሉም ነገር ይስተካከላል። እናትሽ ነኝ እኔ ዝም ብለሽ እኔን ተከተይ፣ በማለት ልጃቸውን አሳምነው ጉዞ ጀምረው እውነትም አሳክተውታል ማለት ነው። ወንደሰን አሁን ላይ እየሰማው ነገር ግራም ያጋባ ነው። ራሷ የወዲት ይህንን ሳምንት እያቅለሸለሸኝ ነው፣ ምን እንደሆንኩ ግን አላወቅኩም እያለች የነገረችው ንግግር እና እንዲሁም ደግሞ ወንድሟ ደግሞ መንገድ ላይ አግኝቶት ዝም ብለህ ልታልፈ ነበር እንዴ ሲለው፣ አይ የለም ወንደሰን እህቴ በሰራችው ስራ በጣም አፍሬ አንገቴን ደፋሁኝ። እና ለዛ ነው የሆርሞን ለውጥ አላት መሰለኝ። እህቴ ለዛ ነው እንደዚህ አይነት መጥፎ ባህሪ ያመጣች። ታውቃለህ እሷ መሬት ናት፣ ምንም ክፉ ነገር አትሰራም እያለ ለወንደሰን እንግዲህ ማባቢያ ቃላቱን ሲተነትንለት እጅግ በጣም ደንግጦ አንገቱን ሲደፋ አይተናል። ምክንያቱም ደግሞ ወንደሰን ይህንን ነገር ሲሰማ ሚስት የነበረችዋ የውዴት በጣም የሚያፈቅራትና የሚወዳት እሷ ከእሷ ውጭ ሌላ ነገር ምንም የማይመለከተው የነበረ የእሷ ፍቅር አውሮት እናቱን ስትበድል እናቱን ስታንጓጥጥ እናቱን ብዙ ነገር ስታደርግ ተቀባይነት የሌለው ፍቅር ይዞት ስለነበረ ነው። አሁን ላይ ግን ይህንን በሞባይሏ ቀርጻ አለም ያሳየችው በኋላ የወዴትን አንቅረው ጠፍቷታል። አሁን ደግሞ ልጅ እርግዝና መኖሩን ሲሰማ እጅግ በጣም ደንግጧል። ይሄ ሴራ የአባዬ ሴራ ነው። አባዬ ናቸው ይህንን ነገር ያደረጉት የወዴት እናት እኔ እኔ በሕይወት እያለው ልጆቼ መውደቅ አይችሉም በማለት የሚያስቡት አላማቸውን ለማራመድ እንግዲህ ጥግ ድረስ እየተያጓዙ ይገኛሉ። አባዬ ተሳክቶላቸው እውነት ሆኖ እውነት ልጅቷን ወደ ቤቷ ይመልሷት ይሆን ወይስ? ነው እንግዲህ ፀሐይ በእና አባዬ ቤት ተቀጥራ ስትሰራ እጅግ በጣም ብዙ ነገሮችን የሚያደርስባት የሚተናኮላት የአባዬ ልጅ አሁን ላይ እጅግ በጣም ብዙ ነገሮችን ያደርጋል ማለት ነው። አንዴ ቅባት፣ አንዴ ባዝሊን እንዲሁም ደግሞ በድህነቷ ላይ ሲሳለቅና ሲሳበቅባት ብዙ ነገሮችን ያሳያል ማለት ነው። ድህነቷን በጣም እንድትጠላና ለድህነቷ ያለትን አመለካከት በጣም በቃ በእሷ ድህነት እሱ ሊተጠቅሙባት ብዙ ነገሮችን ሊያደርግላት እንደሚፈልግ እየነገራት ይገኛል። ፀሐይ ደግሞ በዚህ የምታምን ሰው አይደለችም። ምክንያቱም ማንነቴን አቆሽሼ የማገኘው ሀብት ንብረት ይቅርብኝ እያለች ነው ይሄ ኩበት ያደረቀው እጅ ሽበት መጠፈጥፊበት እያለ ብዙ ነገሮችን ብቻ ብቻ በጣም ብዙ ቃላቶችን ነበር የሚጠቀምባት ማለት ነው። በጣም ከባዱ ንግግር ድህነቷን የሚያጥላላባት እንዲሁም ደግሞ ድሃ በመሆኗ ብዙ ነገር በቃ እንደተቸገረችና እንዲሁም ደግሞ ብዙ ነገሮችን እንዲህ ነሽ አንቺ እያለ ፊት ለፊት ዓይን ያወጣ ጦርነት ገጥሟታል ማለት ነው። እሷ ግን የምትሸነፍለት አይደለችም። ልክ ልኩን ጥግ ድረስ ትነግረዋለች። ፀሐይና እንዲሁም ደግሞ ያባዬ ልጅ መጨረሻቸው እንግዲህ ወዴት እንደሚሄድ እሱንም አብረን የምናይ ይሆናል። የወዴትስ ተመልሳ ወደ ቤቷ ትገባ ይሆን? ወንደሰንስ እንዴት ነው? ልቡን በልጅ ተከታሰረ ድንገት ይህን ነገር ራርቶ ወደ ቤቱ ወደ ህይወት ይመልሳት ይሆን ወይስ ደግሞ ለእናቱ ትልቅ ቦታ ሰጥቶ ይህንን ጦርነት ይጋፈጠው ይሆን? በየትኛው መንገድ መሄድ እንዳለበት እሱ ጠንቅቆ ያወቀ አይመስለኝም። ምክንያቱም ደግሞ ፍቅርም ስለነበረበት ይችን አጋጣሚ ተጠቅሞ የወዴትን ከህይወቱ ቢያስወጣም አሁን ላይ ደግሞ ሌላ መዘዝ መጥጦበታል። የውሸት እርግዝና የተዘጋጀለትን ድራማ፣ ይህን እንዴት አድርጎ ይሆን እሱ በህይወቱ ያለውን እንቆቅልሽ ሊፈታው የሚችለው